ፕሮግራም ተከታታዮች እንዴት ናችሁ? አፍኒ ኒውስ የተለያዩ ሀገር አቀፋዊና አለም አቀፋዊ መረጃዎችን የምታገኙበት የዩቲዩብ ቻናል ነው። ፕሮግራማችንን ላይክ እና ሼር በማድረግ ተከታተሉን። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። ከዜናዎቹ ጋር አብሬያችሁ የምቆየው ኢየሩሳሌም ነው። ከፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የምስራቅ አፍሪካ የኪነ ጥበብና የባህል ፌስቲቫል ዘጠኝ የአፍሪካ ሀገራትን በአንድ ላይ በማገናኘት ከመጋቢት 11 እስከ መጋቢት 15 ቀን 2017 ዓ ም በአዲስ አበባ ይካሄዳል። የዝግጅቱ የምስራቅ አፍሪካ ሀገራትን የበለጸጉ የባህል ስብጥርና ጥበባዊ ቅርሶችን ለማሳየትና ቀጠናዊ አንድነትንና ትብብርን ለማጎልበት ያለመ ነው። የባህል ስፖርት ሚኒስትሩ ዴኤታ ናፊሳ አልማሂዲ ዛሬ በሰጡት ጋዜጣዊ መግለጫ ላይ እንዳሉት ዝግጅቱ የምስራቅ አፍሪካ ሀገራት የባህል ጥበብን የስራዎቻቸውን የሚያቀርቡበት፣ ዲፕሎማሲያዊ ግንኙነታቸውን የሚያጠናክሩበትና ቀጠናዊ ውህደትን የሚያጎለብቱበት መድረክ ነው። የጋራ ቅርሶቻችንን የምናከብርበትና ጠንካራ የህዝብ ለህዝብ ግንኙነት የምንገነባበት አጋጣሚ ነው ሲሉም አክለዋል። በፌስቲቫሉ ላይ ኮንፈረንሶች፣ ሲምፖዚየሞች፣ የባህልና የጥበብ ትርኢቶች፣ ሰርከስ ትርኢቶች፣ ባህላዊ ምግቦች፣ የፋሽን ትዕይንቶች፣ ሙዚቃዎች፣ ፊልምና ቲያትር እንዲሁም የመጻሕፍት አውደ ርዕዮችን ጨምሮ በርካታ ዝግጅቶችን ያቀርባል። የዝግጅቱ ተሳታፊ ሀገራት ልዩ ልዩ ባህላዊ ማንነቶቻቸውንም አጉልተው ያሳያሉ ተብሎ ይጠበቃል። በፌስቲቫሉ ላይ ከብሩንዲ፣ ኡጋንዳ፣ ሩዋንዳ፣ ጅቡቲ፣ ደቡብ ሱዳን፣ ሶማሊያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ታንዛኒያ እና ኬንያ የተውጣጡ ተሳታፊዎች ይገኛሉ ተብሎ ይጠበቃል። ፌስቲቫሉ ለባህል ዲፕሎማሲ እና ለክልላዊ ትብብር እንደ ድልድይ ሆኖ የሚያገለግል ሲሆን ለአርቲስቶች የባህል አምራቾች፣ እና አገልግሎት ሰጪዎች ስራዎቻቸውን ለማሳየት እና ለገበያ ለማቅረብም ምቹ ሁኔታን ይፈጥራል። ይህም ለኢኮኖሚ እድገት እና የባህል ልውውጥ አስተዋጽኦ ያደርጋል ብለዋል ሚኒስትር ዴኤታዋ። ኢትዮጵያ እንደ አስተናጋጅ ሀገር በዓሉን በመጠቀም የበለጸገ የባህል ቅርሶቿን፣ ታሪኳን፣ ጥበባዊ ፈጠሮቿን በዓለም እንደምታስተዋውቅ የገለጸችው ወይዘሮ ናፊሳ የኢትዮጵያ ብሔር ብሔረሰቦችና ባህላዊ ቅርሶች ከነሙሉ ጥበባዊ ፈጠራቸው ሙሉ ለሙሉ ይገለጣሉ ሲሉ ተስትል ተናግራለች። ጥበብ እና ባህል ለክልላዊ ውህደት በሚል መሪ ቃል የሚከበረው ዝግጅት ከመላው የምስራቅ አፍሪካ ሀገር የተወጣጡ የክልል እና የከተማ አስተዳደሮች የባህል ተቋማት እና ባለድርሻ አካላት ይሳተፋሉ ተብሎም ይጠበቃል። እንደ ሚኒስትር ድኤታዋ ገለጻ ፌስቲቫሉ በብሔሮች መካከል ወንድማማችነትን እና እህትማማችነትን በማጠናከር የእውቀት ልውውጥን በማመቻቸት ለባህል ዲፕሎማሲ ምቹ ሁኔታን ይፈጥራል ተብሎ ይጠበቃል። እንደ ወይዘሮ ናፊሳ ገለጻ ፌስቲቫሉ የጥበብና የባህል ክብረ በዓል ብቻ ሳይሆን የዓለም ትኩረት ወደ ምስራቅ አፍሪካ የባህል ብልጽግና ለመሳብ እና በብሔሮች መካከል ጠንካራ የሆነ ትስስርን ለመፍጠር የሚያስችል መድረክ ነው። ዛሬ ያዘጋጀንላችሁ ዜናዎች እነዚህን ይመስሉ ነበረ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። አዲስ የሆናችሁ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ። በሚቀጥለው እስከምንገናኝ መልካም ጊዜ።